የአፍላ ፍቅሩ ቦቸራ እንግዲህ ከአፍላ ፍቅር ብቻ ሳይሆን ከኢትዮጵያም ወጥቷል ማለት ነው። ሁላችሁም እስኪ ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ከአፍላ ፍቅር ክሩ ጋር የነበረውን ቆይታ የማሳያችሁ ይሆናል። እንግዲህ ቦቼን ሁላችንን እንወደዋለን። አፍላ ፍቅርን ሁሉ እሱ ከሌለ የሚያስጠላን እስከሚመስልን ድረስ እንግዲህ አፍላ ፍቅርን የምንወደው በሱ ምክንያት ነው። እሱ ከመጣበት ጊዜ ጀምሮ ማለት ነው። እና አፍላ ፍቅር ከዚህ በኋላ ምን እንደሚሆን ማሰብ አልፈልግም። በእውነቱ የእኔ ስሜት ነው። ቦቸራ እያለና ከቦቸራ ውጭ አፍላ ፍቅርን እኔ ራሴ የሚሰማኝ ስሜት ስላለ ማለት ነው። የእናንተ ሀሳብ፣ አስተያየት እንዴት ነው? ሀሳባችሁን ኮሜንት ላይ አስቀምጡልን። ወደ ቪዲዮ እንሄዳለን። እግዚአብሔር ይመስገን። አንድ ቀን አንድ ቀን ተነጋግረን አናውቅም አንድ ቀን ተጣልተናናቅም አንድ ቀን ክፉ በፊት የተናናቅም፣ እና እስከ ዛሬ እንደዚህ በመሆናችን በጣም ይገርመኛል። ኪዳነ ምሕረትን በጣም በጣም በጣም ወዳለሁ። ኪዳነ ምሕረት በዚህ አጋጣሚ ቀስቴን ይዩትማ። በማርያም አያሳዝን ማርያም ውስጥ በጣም እኮ ነው የከፋው። ሰውን መለየት ከባድ ነው። ያው ቦቼ ማለት ሁሌ የውስጤን እኔ የምነግረው ሰው ነው። አሁንም አጥቷል። ይሄም አሁንም እንደዚህ ሰባዝኩ ከሱ ጋር ተለውጠን በደስታ ያርሰናል ነው መብራት በመንገድ ተከተል ተለውጠን ደሞ ተለውጠን እንደምታሳየን ተስፋ አርጋለሁ። ወንድሜ መብራት ነው የኔ አባት። እንደዛ የሚንቀለቀለው ማርያም እያየችሁት ነው። መናገር ራሱ እኮ ጠፋ አንድ ረበስ ማመረ በጣም ስሜታዊ ነው የራሱ ይሁን ያለሁት ሁሉም እንግዲህ ለቦቼ ያላቸውን ፍቅር ከገለጹለት በኋላ ደስ በሚል ፕሮግራም እንግዲህ አብረው ሰብሰብ ብለው እየዘፈኑ የቦቼ ትርትር አፏል ተያያዘ። አረ አረ፣ ምንድን ነው ቦቼ? ቆይ ምን አድርጓቸው ነው? አረ ምን እነሱን ብቻ እኛንስ? የፊልም ተመልካቾችን እንኳን ገላታን ፕሮግራማቸውን

በመጨረሻም እንግዲህ ኤርፖርት ጋር ደረሱ። ና ያያና እንግዲህ ቦቸራ እየተጣሉ ነበር። እዚጋር በሰንስራት ሰለም በልኝ እያሉ በመጨረሻ እቅፍ ተደራረጉ ና ሻው ተባባሉ ማለት ነው። ቦቸራም እንግዲህ ከዚህ በኋላ አፍላ ፍቅር ላይ ደግመላ እናየው ወደ ዱባይ በረራውን አድርጓል ማለት ነው። ይህን ቻናል ላይክ ማድረግ አይረሳ። ቀጣይ እንግዲህ እነ ቤዛ ምናምን ለምን አልሸኙትም ለሚለው ነገር ደግሞ ለሽላችሁ መጣለሁ። ያላችሁን ሀሳብ አስተያየት ግን ኮሜንት ላይ ያሳውቁን። እወዳችኋለሁ።